ያየ አፈር ለብላለች ሽን ቆንጆ ኖር የለኝ እ ኢትዮጵያ ቁጭ ብላ የፈረንጅ ኑር እኮ ነው የምትኖረው እ የኔ እናት እንዴት አይቀናብሽ? እኔ ኮል እንደው ለምን ቀናችሁብኝ ብላ እንዳይሆን ብቻ ምትጣለው፣ እንደውም እንዲቀኑ በደንብ እንዲቀኑ በደንብ ማካተል ነው እንጂ ጉድ እኮ ነው። ደሞ እኮ ስታምር እኮ ታምራለች እኮ ገባ ይዝቡ አይደለም ኤልሲ አይ እሱ ብቻ ሳይሆን ግን ታምራለች እኮ አይደለ? በጣም ታምራለች እኮ። ባይ ዘ ወይ ሊያ ቁንጅና በኢየሱስም ቁንጅና አላት። ይሄ ሐቅ ነው። እኔ ሳትወልድ በፊት እራሱ አያት ነበረና ማለት ነው። ደስ ትለኛለች። ግን ብዙ አላያትም ያኔ። ያው እንትን ላይ እንደዚህ ሚዲያ ላይ ምናምን ስላልነበርኩ ነጋዴ ስለነበርኩ ብዙ እንትን አለልም። ግን እግዚአብሔርን እምላቸው አሁን እንደ ወልዳ ጡቷ ምናምን እበጥበጥ አለ። ይሄ ደግሞ የሴት ልጅ እንትን ነው፣ ኖርማል ነው፣ ምንም ችግር የለውም። በጣም ነው የምታምረው። ጌታ ነው ምላቸው። መልክማ በስመ አብ። እኔ ማንም ደጋፊ አይደለሁ። እኔ የተጣሉ የታረቁ እነሱ ይጣላሉ ይታረቃሉ፣ አይመለከተኝም። ግን እኛ እኔ እወዳታለሁ ነው ያልኩት እንጂ ስለተጣሉ ስለታረቁ አይመለከተኝም። እኔ በዚህ ጉዳይ እንትን አደለ ደጋፊም እኔ ደጋፊ የማንም እንትን አደለ። ግን የሊያ ደጋፊ ነኝ። ሊያ በጣም ትመቸኛለች። እኔ ባይዘዊ ጎበዝ ሴትና ብል ሴት እወዳለሁ። ይሄን ይቅርታ አድርጉልኝ። ይሄ የኔ ደግሞ ተፈጥሮ ነው። እኔ እንትን ምቀኛ ሴት አልወድም። መስራት የማይችልና የሆነ የሆነ ብልጣብልጥ ምናምን ሴቶች አሉ፣ አስመሳዮች ምናምን አልወድም። ብዙ አይመችኝም። ሊያ ትመቸኛለች። የምትመቸኝ ደግሞ አለ፣ ስታወራ ራሱ የሆነ ውሸት እንኳን ብታወራ ማለት ነው እንዴት አቀምማ አቀማማ ሳትፈልጉ ተሰማታላችሁ። እና እኔ ስቃለው አንዳንዴ የሆነ ሰሞንማ በጣም ስታስቀኝ ነበር። እና እኔ በጣም ወዳታለሁ። ምን መሰላችሁ? አሁን ሊያ እዛ ቁጭ ብላ ስትበላ ምናምን እናንተ የሚመስላችሁ ደካማ አመለካከት ስላላችሁ እንጂ ኢትዮጵያም ተገብቶ እንዲህ መኖር ይቻላል እያለቻችሁ ነው። እያሳየቻችሁ እኮ ነው። ግን ችግሩ የእኛ ማህበረሰብ ወዴት ይወስዳል ወዴት ተወሰዱት አላችሁ መሰላችሁ? ወደንትን ወደ ማስቀናት ምናምን። እናንተ ለማስቀናት ስለምትሄዱ የሌለው ሰው ይቀናል። ይቅን ምን አገባት እና ላትበላ ነው ለአይፎን እኮ ነው እያሳየቻችሁ ያለችው። ሌላ ምንም እኮ ያደረገችው ነገር አለ የለም? እኮ አላችሁ አደለ? እንዲ እናንተ ቁጭ ብላችሁ አይናችሁን ቁልጭ ቁልጭ ቁልጭ ቁልጭ ቁልጭ አይናችሁን ይሄ የንትን የምንድነው ስሙ የምንድን ነው የኢጅፕት ጦንቋይ ጠንቋይ የሚቀበውን ኩል እየተቀባችሁ እያላችሁ እንትን ጭራርጋችሁ ቁልጭ ቁልጭ ቁልጭ ቁልጭ ብቻ እያላችሁ እንትን የምትሉ አላችሁ አይደለ? ይሄም እኮ ሽርሙጥና እኮ ነው። ባይ ዘ ዌይ ቲክቶክ ላይ እኮ ቁጭ ብሎ ራሱ እኮ ማሻፈድ እኮ ሽርሙጥና ነው። ምንድን ነው ሰው የፈለገውን መርጦ እንደመውሰድ እኮ ነው። ምንም ልዩነት እኮ የለውም። ምንም አታስመስሉ። ግን እናንተ በልጅነታችሁ ተሳስታችሁ የሆነ የሆነ ነገር ሰርታችኋል። ያ ነገር ደግሞ ሊቆጫችሁ አይገባም። በቃ በዛ ሰዓት አስተዋይ ስላልነበራችሁ አንድ ልጅ ኖሯችሁ አንቃችሁም፣ ደፍታችሁ፣ ጥላችሁ፣ መታችሁ። ከዛ በኋላ ለምን ልጅ አለሽ ተባልኩኝ፣ ለምን ወለድሽ ተባልኩኝ፣ ለምን ረበስማን። በጣም ይገርማል። ግን በጣም ሁሌ ሕፃን ሁሌ ሕፃን ነኝ በኢየሱስ ይጋር ስንቱን ታዘበ እኛ ምን አገባን። እንደዚህ አይነት አይምሮ ግን ጥሩ አይደለም። ይሄ የመቀኝነት ምናምን ጥሩ አይደለም። ዓለም ላይ ደግሞ ማለት ነው በህይወታችሁ የሚበልጣችሁ ሰው በየሰዓቱ በየደቂቃው አለ። ይሄንን እመኑ። እናንተ ለምሳሌ ዋ አንድ ሚሊዮን ዶላር ቢኖራችሁ ሁለት ሚሊዮን ያለው ዶላር ያለው ሰው ሊመጣ ይችላል። እናንተ ቆንጆ ከሆናችሁ ከእናንተ የበለጠ ቆንጆ የተባለች ልትመጣ ትችላለች። ይህን አክሰብት አድርጉት። መጀመሪያ ስም ስላጠፋችሁ ምን ስላላችሁ እግዚአብሔር ከሰጣቸው ነገር ፈቀቅ አይሉ በቃ አለቀ። በዚያ ምን አለው እውነቱን ልንገራቸው፣ እግዚአብሔር እንደ ሰው አይደለም። መጀመሪያ ይህንን እመኑ። ለማለት ፈልጌ ነው ሴቶችዬ። አንዳንድ ሰው አውርቶ የማሳመን ችሎታ ተሰጥቶታል። አንዳንድ ሰው ቁልጭ ቁልጭ ብሎ የመኖር አንዳንድ ሰው ደግሞ ማለት ነው ተባብሎ የመኖር አንዳንድ ሰው ደግሞ እንደኔ ደግሞ ቆፍሮ በእጁ ዳክሮ ታለንታቸው ፈልጉ፣ ለማለት ፈልግ ነው እንጂ። ሊያ የአርቲስቶችን ትዳር አፋርሰሽ የስንቱን ቤት አረኔ የሰማትማ፣ የስንቱን ቤት የስንቱን ልጆች ወላጅ አልባ አድርገሻለ። ባሎቻቸውን እየቀማች ነው ወይስ እያገባች ነው አባት የሌላቸው ልጆች የተፈጠሩት ጉድ እኮ ነው እናንተም አልተባላችሁ ይገርማል በጣም እንዲህ አይነት ሴቶች ግን በላይፋቸው ክሽፈት ያጋጠማቸው ሴቶች ጥሩ አይደለም ተጠንቀቁ የምትቀርቡትን ተጠንቀቁ ጌታን ነው የምላቸው እንዲህ ባላቸውን ደብቆ ባል የለኝም ብሎ ማለት ነው ሌላ ሰው ለማሻፈድ የሚሞክሩ ሴቶች ገባችሁ? እግዚአብሔር እንምላችሁ፣ ቀልድ አይደለም። አፍሪካ በደንብ ስሜ እንትን ልጆቻቸውን የደበቁ ዲቃላም ወለሽ ምንም ወለሽ ልጅሽ ላይ ጨክነሽ ልጅሽን ሀረርም ድሬዷም ጥለሽ መተሽ ልጅሽ ተርቦ ሰው እያሳደገው ማለት ነው። ልጅ እንደሌለሽ እዚህ ጋ አክት እያረግሽ ማለ ሚዲያ ሚዲያ እኮ ነገ እናንተ የሆነ ሳደ ውድቅ ስትሉ የሚቀር ነገር ነው። የሰው ልጅ ማንም ቢያጅባችሁ ማንም በአካል እራሱ ማለት ነው የራሳችሁ የሆነ ፐርፌክት የሆነ ላይፍ ሊኖራችሁ ይገባል። ላይፍ ሌላ ጉዳይ ነው፣ ሚዲያ ሌላ ጉዳይ ነው። እሺ፣ በዚህ አጋጣሚ ማለት ነው ሚዲያ ሌላ ጉዳይ ነው። የሚዲያ ዋዋታና ከበርቴ ህይወት አይሆንም። ባይዘዌ ገንዘብ ልታገኙበት ትችላላችሁ። እሱን ደግሞ ገንዘቡን አግኝታችሁ ህይወት እንዴት እንደምትመሩበት ማወቅ አለባችሁ። ሊያ ልክ እንደምታደርገው ማለት ነው። ሊያ አሁን ሚዲያ ላይ ትመጣለች አይደል? እንደውም አሁን በጣም ስርዓት አላት። ስታወራ ምናምን እየተጠነቀቀች ነው። እንደ በፊቱ እንደዚህ ገብቶ ምናምን አትልም። ብትልም ደግሞ አይገርመኝም። ለምን? ስራዋ ነው። ስራዋ ነው። ግን ለማጥቃት አትሄዱ ስላልቻላችሁበት ነው። እናንተም ሀያ ዓመት እኮ አወራችሁ እኮ፣ ደግሞ እናንተ ራሱ እኮ አውሪ ሆናችሁ ሊያስቶክሱ ገረመኝ እኮ እናንተ አላቸው አይደል፣ የስንት ህፃናት ደም ሜዳ ላይ ያስፈሰሳችሁ። ኧረ በስመ አብ! ለማንኛውም የምትቀርቡትን ሴቶች ተጠንቀቁ። በዚህ አጋጣሚ ይሄ ልጁን የደበቀ ኢትዮጵያ ላይ ልጁን ጥሎ ውጭ ሀገር የተቀመጠ ይቆጫቸዋል። ህሊና የሚባል ነገር አለ። እናንተ ደግሞ ኢትዮጵያ ቁጭ ብላችሁ ማሳደጋችሁን ምን ማለታችሁን አፈር ከድሜ ግጣችሁ ማለት ዋጋ መክፈላችሁን፣ ወይኔ ምን አለ እንደሷ ዋጋ ከፍዬ ልጄን ባሳደግኩ ብሎ ስለሚቆጩ ማለት ነው። አልፎ ለማያልፍ ነገር ማለት ነው። ለውጭ ብሎ ልጆቻቸውን ጥሎ የሚወጡ ሰዎች ስላሉ ተደፍሮም ሾርምጦም የተለያየ ነገር አድርጎ የወለዱ ሰዎች ማለት ነው። ሁሌ እንደዚህ ይቆጫሉ። ለምን ዋጋ አይከፍሉማ አሁን እኮ እናንተ ሊያን እኮ ፊት ለፊት ስለምታያት ቀይም ስለሆነች ምናምን ችግር የምታውቃት ትመስላችሁ፣ ግን እሷ ልጅ ማሳደግ ኢትዮጵያ ውስጥ ምን ያህል ከባድ እንደሆነ እኔ አውቀዋለሁ። ሰራተኛው እንኳን አንድ ልጅ ማባር እንኳን እና ሊያ ጎበዝ ናት። በጣም እኔ እውነት በጣም በጣም። እኔ እንጃ እኔ ስንት ዓመት ነው ኢትዮጵያ ገብቼ ዲያስፖራ ተብዬ ገብቼ ስንት ዓመት ቆይቼ ነው የወጣሁት? አምስት ዓመት ነው ስድስት ዓመት፣ አልቻልኩም። አስቡት ጦዤን ያወጣሁት እሷ ግን እኮ በዝናት በርቼ። የእኔ ቆንጆ ምድረ ቅናተኛ፣ ልጅሽን ደግሞ ብትሞች እንዳታሳይ። የፈለጉትን ይበሉ፣ እነዚህ ቡዳዎች ሊበሉብሽ ይቺን የመሰለች ልጅሽን፣ እንዳታሳይ። እንደነሱ መሸቂያ ቅርናተሞች ቁልቁል ስንት ነገር አየ። እኔ አሬን በርቼ ነው የወጣሁት። አሬ ነው። ኧረ ዝም በሉ በካችሁ። ካለ ቤተሰብ ደግሞ ያም ያም ሊበጥብጣቸው እግዚአብሔርን ነው የምላቸው። ቲክቶክ ላይ ስመጣ ማለት ነው። ከዚህ በኋላ አልነሳም በቃ፣ ባለውበት ቦታ ላይ በቃ ዝም ብዬ መራመድ፣ ልጆቼን አሳድጋለሁ። ከዛ ከእንደገና ያንን የሚያክል ብር አላገኝም፣ የከሰርኩትን ብር ማለት ነው አላገኝም። ከዛ አልነሳም፣ በቃ ከዚህ በኋላ ምን ቲክቶክ ላይ ስመጣ ሰላሳ አምስት ዓመት ነበር። ከሰላሳ አምስት ዓመትም ሆኖኛል። በቃ ምናምን ብዬን የመጣሁትና በቃ ይሆናላ ዝም ብሎ መኖር በቃ ራሴን ፀዳፋ አያርኩኝ መኖር ብቻ ነው ምናምን እንጂ ልጆች የሚያድጋሉ በቃ እስከ ኖርኩኝ ምናምን ብዬ ማለት ነው በአንድ ክፍል ውስጥ በአንድ ክፍል ውስጥ ማለት ነው በቃ ላይፌን እጨርሳለሁ የሚል ነበር። ግን የእግዚአብሔር ነገር በለጠ በለጠና፣ ኖ ኖ ኖ ኖ ኖ ምክንያት አለኝ አንቺ ሶስት ሚሊዮን አርል ያዳሹ ደብል ደብል ሰጥሻት ነው ብሎ በሚገርም ባላሰብኩት ለሰው ብዬ ባርኩት ነገር ማለት ነው። በጣም አሁን ዛሬ ላይ የራሱ ቁጭ ብዬ ማለ እግዚአብሔር፣ ወይ ግምን አርግ ልክ ነው እንደዚህ የምትወደኝ አልኩኝ። ጌታ ነው የምላችሁ በጣም ይገርማል። እግዚአብሔር ስራ እና እግዚአብሔር መልካም ነው ልላችሁ ፈልጌ ነው። በዛ ላይ ደግሞ ከሰው ምንም ነገር አትጠብቁ። በቃ እግዚአብሔር ያለው ነገር አይቀርም። በምድር ላይ ይሆን ያለው ይሆናል። በምንም በምንም ብትሉ፣ ፈተናም ለበጎ ነው፣ ማግኘትም ለበጎ ነው፣ ማጣትም ለበጎ ነው። ሁሉ ነገር ማለት ነው። ግን አንተ የወደድኮን አድርግ ብሎ በቃ ሁሉ የእሱ እንደሆነ መስጠት ነው እንጂ በቃ በራሴ ነው በእንዲ ነው በምናምን እና ማልፍ ነገር የለም ለማለት ፈልጌ ነው እና እግዚአብሔር ግን ትግስቱን ይስጣችሁ። እንደዚህም ወልዳ ቤት ይዛ ስንት ያሟረቱብኝ ሰዎች ራሱ ይሄው አይናቸው እያየ አይ ጌታ እግዚአብሔር እንደ ሰው እኮ አይደለም፣ እንደ ሰው አይደለም። የኔ ጌታ እኮ እንደ ሰው አይደለም። እውነት እኛ እኮ ዝም ብለን እኮ ነው የምንጨነቀው። ዝም ብለን እኮ ነው አትጨነቁ እያልኳቸው። አይደለም ለምታደርጉ ነገር ቴኬሮ ናችሁ ማድረግ እግዚአብሔርም እንደ ማገዝ ነው። አሁን እኔ ይሆናላ ጠንቃቃ ባልሆን እዚህ ጋር ልገኝ መመልበት ቦታ አለኝ። እናም በህይወታችሁ አብሶ ሴቶች ጠንቃቃ መሆን አለባቸው። ዝም ብላችሁ ባገኛችሁት፣ ወይ ስላጣችሁ ባገኛችሁት እድል ልጠቀም ብላችሁ አንዳንዴ ያ እድልም መሞቻ ስለሚሆን ጥንቃቄ ያስፈልጋል። ግን እግዚአብሔር እንደተባልኩት ባለመሆኔ፣ በቃ እንዳሰቡብኝ ባለመገኘቴ ጌታ ግን ምን አርጌ ነው ምንድን ነው ምናምን፣ እኔ እግዚአብሔር፣ ወይኔ ጌታ! ግን እንደ እግዚአብሔር ያለ ማንም የለም፣ እውነት። ሁሉም ያልፋል፣ አለፈ። የእንባ ሌሊቶችም አለፈ፣ እግዚአብሔር ይመስገን፣ ሁሉም ነገር አለፈ። እሳይ እንኳንም ያለፈ፣ ለካ እግዚአብሔር ለሁሉም ማንሻ መንገድ አለው መጣያም መንገድ አለው እግዚአብሔር። የተነሱትንም የሚጥልበት መንገድ አለው፣ የወደቁትንም ማንሻ መንገድ አለው። እግዚአብሔር ለሁሉም መንገድ አለው፣ ለሁሉም ማለት ነው። ግን ቁጭ ብላችሁ እንደ መና ከላይ ይወርድልኛል ብላችሁ ጠብቁ አይደለም፣ እየሰራችሁ የሳየው ያሳለፍኩትን አባጣ ጎረዋ አጫ ጉድጓድ ገደሉን

ይሄ ትልቁ ባህሬ ነው። ሁሌም በዚህ አጋጣሚ ሳንቲም የሚያወጣ ሰው አልወደም እና ይሄ ነው ከምንም በላይ ማለት ነው። ከምንም በላይ ተማምኝ ያልጣለኝ ተደግፌበት፣ ከፈጣሪ ቀጥሎ ማለት ነው ተደግፌበት ፊቱን ያልቀየረብኝ ያላዞረብኝ ስራና ስራ ብቻ ነው። አንድ ነገር ልንገራቸው ሰዎች ፊታቸውን አዙረውብኝ አውቃሉ። የወደድኳቸው ዘግቶኝ አውቃሉ። ግን ለበጎ ነው። ገባችሁ? ለምን ሰዎች ላይ ነበር ለካ እንትን የምለው አያችሁ? ለዚህ ማለት ነው። አኩርፊ ማኩርፍኝ ቀልተወኝ፣ እግዚአብሔርና ስራዬ ማለት ነው። እግዚአብሔር ጤናን ሰጠኝ፣ እኔ ደግሞ ስራ ላይ በቃ። ይሄንን ልብ ስለሰጠኝ ለካ ምንም እንደ ብልጠት እንደሌለኝ ስለሚያውቅ እግዚአብሔር ማለት ነው በስራ ጎበዝ አረገ። አይገርማችሁ ሲደክመኝም፣ አመመኝም፣ ምናለኝም በቃ አልኳችሁ በስ ወይኔ ጣኔ ለጥሶ ከእንደገና እባክሽ እና መና ይወርድልኛል ብላችሁ ከሰማይ የምትጠብቁ ምንም አይነት መና የለም። ተነሱና ስሩ ለማለት ፈልጌ ነው። ስራ ስራ አርጎ ሰርታችሁ ደግሞ ኢኮኖሚ የሚባል ነገር አለ። ስለምትሰሪ ብለሽ ሶስት ሺ የምታገኝ ከሆነ ስድስት ሺ የምታውጪ ከሆነ እሱ ዜሮ ሲጣፋ በዜሮ ነው። አንድ ልጅ አለች እና በፊት ኢትዮጵያ እያለው ማለት ነው ደግሞ እዛ አንድ ሺ አንድ ሺ ስንት ነው? አንድ ሺ ምናምን ነው። ከሰማችን ገደለችን። አንድ ሺ ምናምን ነው ምትነብሱ ልብስ ግን ተበድረ እኮ ነው ከሱቅ ከልብስ ቤት ዱቤ የሚሰጧት አለ። የምትለብሰው ልብስ ማለት ነው እንደ ሰው ምን ይለኛል እያለች ማለት ነው። የምትለብሰው ልብስ እግዚአብሔርና ይርሳ ምቀልድ እንዳይመስልሽ የምታደርገው ጫማ የሶስት ሺህ የስድስት ሺህ ምን ለመሆን ግን አላውቅም። ግን እንደዛም ሆና ከሀብታሞች ጋር በላች። እግዚአብሔርን ነምላችሁ ከሀብታሞች ጋር በላች? ከሀብታሞች ጋር ዋለች ምናለች? ግን ያገባችው ቆሮቆንዳ ደሃ። ይቅርታ አድርጊልኝ መቼም ከሰማሽኝ፣ ያንቺ ህይወት በጣም የታዘብኩት ነገር፣ ጉራ ጥሩ አይደለም። ይህን የመሰለ ገላ ፅድት ያለ ገላ፣ እየው ምን ሆነች? ምድር ወረኛው ተገኝታለች። እስቲ እናንተ የእናንተ ታፋችሁን ብትከፍቱ፣ ቱከት በቱከት ነው ምን ሆነው። ታፏም ደረቷም ሲያምር በስማምቦል ፅድት ያለች ብትከፍትም ያምርባታል። ምንድን ነው እስቲ እናንተ ታፋችሁን ክፈቱ። ታፋችሁን እኒያው የሌሊት ወፍ የመሰለ ታፋ ይዛችሁ ምድረ ምቀኛ ይዞ መገኘት ነው። እኔ እናተሰብ በሀገሯ ላይ ሆና አሜሪካኖችን አንጫጫች። ምድረ ምቀኛ እድሜ የልካችሁን ሀያ ዓመት ሰላሳ ዓመት አሜሪካ ቁጭ ብላችሁ አላልፍ ያላችሁ ያላችሁ ሰዎች ማለት ነው እች እኔ ምቀኛ ሴት አይደለሁ ለዛ ነው የሚሆንልኝ። ኔ እኔ እንዲህ አይነት ሴት አበረታታሉ ጎበዝ ሊያየ የኔ ቆንጆ። እኔ ስለምወዳት ይቅርታ አድርጉልኝ። በቃ ስራዋ ነው፣ ዩቱብ ላይ ስራዋ ስለሆነ ታውራ፣ በቃ አለቀ። ደግሞ ስታወራ ደግሞ የሰማችሁን ነው ቀልበጭ ብጭ። እንዴ እሷ እኮ መሸለም አለባት። ምን ሆነሽ ነው? ድሮ እኮ እኛ ቤተሰቦቻችን ማለት ነው ቡና እያፈሉ ተጠራርቶ ስራ ፈትተው ነበረኩ ቁጭ ብሎ ወሬ እከሌ እንደዚህ ሆነ እንደዚህ ሆነ ብሎ የምንሰማው ተደብቃል። እሷ እኮ የሀሜትን የኢትዮጵያን ቅርሳዊ ጥንታዊ ታሪክ በኢንተርኔት ላይ ይቀመጥ ብላ ያስቀመጠች አንደኛ ቁጥር አንድ ማለት ነው እንዴ ዩቱብ ላይ በአለም ከሆን እችች መሸለም አለባት። በኢትዮጵያ እናቶች አሁን ስልካቸውን ጆሮቸው ላይ ሰክቶ ማለት ነው እንደኔ አይነቶች ጆሮ ላይ ሰክቼ ነው እየሰራው በአንድ ድንጋይ ሁለት ወፍ ሀሜት መሰሙ አጠፍጣ ነው የምታወረው። አውሪ የኔ ቆንጆ ወፍ ምን አለች? አታወራም እንዴ? እኔማ በቀደሙ ወሬ ያለኝ ስት አታወራም። እንደ ምንም ዛሬ ደግሞ ቋንዴ ልብላ ትላለች። አን ተበላሽተን፣ ሰሞኑን ሊያ ተበላሽተሻል። በፊት ወሬውን ነበር የምታስቀድሚው። አንድ ሁለት ጎረስ ጎረስ ሳርገሽ እንትናቴም እንዴ ቶሎ ቶሎ አታወሪም? እንደኛ እኮ ምን ጠብቅሽ? የኔ እናት አታውራም እንደ እያልኩኝ ደግሞ እኔ አብሬያት መስቀው ነገር ስራ እየሰራው ጌታ ነምላቸው ኤፎን አርጌ መሸለም አለባት። ውልሽ ሊያየ እኔ ኢትዮጵያ በምንም በምንም ከገባው የሆነ ስልጣን ካገኘው ማለት ነው እሸልምሻለሁ። የኢትዮጵያን ቡና እያፈሉ ሴቶች ስራ ፈተው ቁጭ ብሎ ተሰብስቦ ከማውራት ወደ ኢንተርኔት የወሰደችልን የሀሜት በአንደኛ ደረጃ በአለም ያሳወቀችልን የኢትዮጵያን ባህል ብዬ መሻልምሻለሁ። አብሽር፣ ጊዜ ይስጠን። ዝንባያቸው እነዚህ እንዴ! ከሰው ቤት ወደ ሰው ቤት ከመቀላወጥ እኮን ያወጣችን እኮ እየቀላወጥን እየሄድን እኛ ቤትማ ስንት ሰው ነበር የሚቀላውጡ በስሙ ምናምን እዚህ የተባሉ ሁን የለም አቃጠለቻቸው። ቀለል በሷ ላይ የማይቃጠል ማን አለ ነፍሴ?